ሰላም፣ ሰላም የዩቲዩብ ቻናል ተከታታዮች እንዴት ናቸው? መኳንንት ነኝ። እንግዲህ እንደተለመደው የመሰንቆ ትምህርታችን ቀጥሏል። እንደዚህ አይነት ቆንጆ ቆንጆ መሰንቆዎችን፣ ዋሽንቶችን ስትፈልጉ ስር ላይ ባለው ስልክ ደውሉልኝ። እንደዚህ አይነት የሚያማምሩ ንጹሕ ከዋንዛ እንጨት የተሰሩ ኤሌክትሪክ ሲስተም ያላቸው፣ ብረት መቃኛ ያላቸው መሰንቆዎችን ስትፈልጉ ስር ላይ ባለው ስልክ ደውሉልኝ። ዛሬ እንግዲህ ትምህርታችን የሚቀጥለው ትዝታ ማይነር እንዴት እንደምንሰራው አሳያችኋለሁ ማለት ነው። ውድ ተመልካቾቼ ተከታተሉኝ። ወደ ትምህርቱ እንግዲህ ትዝታ ማይነር እንዴት ነው የምንማረው፣ ማረው የሚለውን አሳያችኋለሁ ማለት ነው። እንዴት ነው ምን ጀምሮ እንዴት ነው የምናስተካክለው የሚለውን አሳያችኋለሁ ማለት ነው። እንግዲህ እችኛውን ጣታችን የምናስወጣ ማለት ነው። እዚጋ ሁለት የሚያስቀምጥ እናረጋለን ይሄኛው ጣታችንና ይሄኛው ጣታችን ይገጥማሉ ማለት ነው። ሁለቱ ይገጥማሉ። እንደዚህ ብሎ ይገጥሙና እዚህ ጋር ደግሞ ሶስት ነው ያስቀምጥ እናረጋለን። ይታያል አይደለ? ሁለት፣ ይሄኛውና ይሄኛው ገጥመዋል። ሁለት ጣቶቻችን ገጥመዋል። እዚህ ጋር ሁለት፣ እዚህ ጋር ሶስት እናረጋለን። ይሄኛውን መሀለኛውን ጣት እናስወጣለን ማለት ነው። ሙሉ በሙሉ እናስወጣለን። እንግዲህ እንደምታዩት እነዚህ ሁለት ጣቶቻችን ገጥመዋል። እዚህ ጋር እና እዚህ ጋር ከሁለቱ ብቻ ነው ክፍተት ያለው ማለት ነው። ክፍተቱን በደንብዩ ሁለት ሶስት። ይሄን የምንለካው ለምንድነው? ቀኝቱን ትክክለኛውን ለማግኘት ይረዳናል። ለዛ ነው ይሄን የምንጠቀመው ማለት ነው። እዚህ ጋር ሁለት እዚህ ጋር ሶስት፣ እዚህ ይሄና ይሄ ገጥመዋል። በቃው ለረዲ እነሱ ስለተገጣጠሙ በዚህ ያለው ክፍተት እና በዚህ ያለው ክፍተት ነው የምናየው ማለት ነው። ከዛ በኋላ እንዴት አድርገን ነው የሚቀኙትን ቼክ ምናደርገው፣ ከዛ እንደዚህ ካደረግን በኋላ እንለቃለን ማለት ነው። እዩት እንግዲህ እንደዚህ ያደርገን። ይሄኛውን ቀኝ እጃችንን ስንገዘግዘው እንደዚህ እያደረግን ነው። አንድ ብለን እንጀምራለን እዚህ ጋር፣ ከዛ እዚህ ጋር ሁለት። አያችሁት አይደል? አንድ ከዛ እዚህ ጋር ሁለት ከዛ እዚህ ጋር ደግሞ ሶስት እንላለን ሶስት። ከዛ እዚህ ጋር አራት አራት። እዚህ ጋር ትንሽ ወጣታችን አምስት አምስት። ወደ ባዶ ቅድም ከተነሳን ላይ ስንሄድ ስድስት ይሆናል ማለት ነው። አያችሁት አይደለ? አንድ ሁለት ሶስት አራት አምስት ስድስት። አያችሁት አይደለ? አንድ ሁለት ሶስት አራት አምስት ስድስት። እንግዲህ እስኬሉን ደርድረነዋል ማለት ነው። አንዱን እስኬል ደርድሮ ነው እንዴት አድርገን ደግሞ እንመልሳለን የሚለውን አሳያችኋለሁ ማለት ነው። ተከታተሉኝ። የመጀመሪያውን ስኪሉን ደርድረናል። ከዛ እንዴት አድርገን እንመለስ የሚለውን መጀመሪያ እዚህ ጋር ነበር የጀመርነው። እዚህ ጋር ጀምረን ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። አሁን ደግሞ ቅድም ስንጀምር እዚህ ጋር ነበር የጀመርነው። አሁን ስንመለስ ደግሞ አሁንም እዛው ላይ ነው የምንጀምረው ማለት ነው። ኦፕኑ ላይ አንድ ከእዛ ሁለት እንላለን። እዚህች ጋር ሶስት፣ እዚህ ጋር አራት፣ እዚህ ጋር አምስት፣ አምስት ስድስት። እንደገና እንድገመው ሶ አያችሁ ትዝታ ማይነርን በትክክል ገንብተናል ማለት ነው። እንግዲህ ውድ ተመልካቾቼ እዚህ ጋ እንደምታዩት በጣም ቀላል በሆነና በጣም ጥሩ በሆነ መንገድ ነው ያሳየዋችሁ። መሰንቆ ዋሽንት እንደዚሁም ሌሎች የባህላዊ የዜማ መሳሪያዎችን ስትፈልጉ ስር ላይ ባለው ስልክ ደውሉልኝ። በታማኝነትና በጥራት እንደዚ ያደርግ ሰርቼ ውጭ ሀገር ሀገር ውስጥ እስካላችሁበት ቦታ እልክላችኋለሁ። አሁን እንግዲህ ይህን ካደረግን በኋላ ሁለቱን ምስኬሉን ካደረግን በኋላ ምንድን ነው የምንሰራው የሚለውን ደግሞ እነግራችኋለሁ። ተከታተሉኝ። አሁን ከመጀመሪያው ከአንደኛው በርስ ወደ ሁለተኛው በርስ ነው የምንሄደው ዳዳዳዳዳ ሚለውን ማለት ነው። አይ አያችሁት፣ ሁለት ሶስት፣ አራት፣ አምስት፣ ስድስት። መጀመሪያ ከተነሳ ነው ላይ ኦፕን ላይ እንሄዳለን ማለት ነው። ከዛ አሁን ደግሞ እንመለስ። አንድ ሁለት ሶስት አራት አምስት ስድስት ሙሉ እንደርድረን ጨርስን ማለት ነው። አሁን ሳንቆጥሮ ወይም ሳንሳሳት እንሂድ። እንግዲህ ተመልካቾች እንግዲህ ትዝታ ማይነር የመሰንቆ ትምህርት ይሄን ይመስላል ማለት ነው። በጣም ቀላል ነው። ትኩረት ከሰጣችሁ በትንሽ ጊዜ ውስጥ የምትማሩት ነገር ነው። መሰንቆ በጣም ጥሩ ነገር ነው። ተማሩ። ላይክ አድርጉ፣ ኮሜንት፣ ሼር አድርጉ። እስከምትፈልጉት ቦታ ላይ እልክላችኋለሁ። ትምህርቱንም እቀጥላለሁ። አበረታቱኝ። ስለተከታተላችሁኝ አመሰግናለሁ። ታንኪዩ።